እናንተ ደህና ከረማችሁ? ደህና ነን። ያውቁኛል፣ የእኔ እናት ያውቁኛል፣ ያውቁኛል እ ምን እያውቀችኋለሁ ማና እየተባልኩ የሚያመጡትም ሁሉ ባሉ ሰጡኝ። አሁን የውሃ ትል አለብ። የውሃ ትሉን መድኃኒቱን ነው መድኃኒቱን ነው የሚያመጡለት ሲያመጡት መጡ ሲሉኝ የዓይን ተረኮሚያንም አለብኝ ይሰጡኝ፣ ልጆች ስል ይሰጡኛል። ደግሞ የውሃ ትልም አለብኝ ይሰጡኝ ስላቸው ይሰጡኛል። እናቶቼ ሲመጡ ልጆች አለላቸውም እሞ- ሀይ- ሀይል አዘነም ይላሉ። ስትይዙ በሉ ስታመጡ ትሰጡኛላችሁ። መድኃኒት ይወዳሉ፣ መድኃኒት ይወዳሉ። እንግዲያ

እኛ እንግዲህ የኛ ዓለም በቃ ልጅ ለምን ገና ይኖሩልኛል። እንግዲህ የኔ እናት ሊሆኑ ነው። እንግዲህ የኔ እናት ሊሆኑ ነው። በጤስ መቆየቱ ለልጅ መጠላት ዶ ቢሰጡኝ ብሎ ቁልጭ ቁልጭ ማለት ያድ አሜን አሜን ቢሰጡኝ ማለት ክፉ ነው ልጆች። እውነት ትብሎ አይኔን ማለት ክፉ ነው ልጆች ማማ አንድ ወንድሜ አንድ ወንድሜ አንድ ወንድሜ ኤርሚያስ ይባላል። እናቴ ይመርቁኝ ጸሎት ያደርጉልኝ እኔም አንድ ልጅ ነኝ ብሎ አስር ሺህ ልኮልዎታል፣ አስር ሺህ ብር።

እናንተ ባመጣችሁ ታምጥቸ ማልኩ። እሺ እኔ እናት እኔ እናት ቡና አልወድም። አውቄዎት ነው እሺ፣ ላውግዎት ብዬ ነው ላውራዎት ብዬ ነው። ቡና አልወድም ልጁን ሲተኙ ሲተኙ ሁሌ ይመርቁልኝ። እሺ የኔ እናት፣ ኧረ ልጅሽ ነው የአንቺ አይደለም። ትልቅ ሰው ነው እኮ ይመርቁት።

እሱ በዚያው በነሐሴ የሞተ እኔ ቀረሁ። ቀድመዋለሁ ያልኩን የነበርኩ ስስ ራሴን የሚያውቅ ነበር ባለቤቴ የልጆች አባት ስሙት ይታለጠሉ። ዛሬ እንዴት አድርገ ቀደምኩኝ? ቀደምኩኝ ቀደምኩኝ። እናታለም እናት ማርያም ነው የምላት የማርያም ዕለት እናቴ

ተጠልቶ ተመሞት አዲኛ አምን አዝኖ ተመህደብ ሸጋ ነዎት፣ አይጠሉም። የእኔ እናት ሸጋ ነዎት። የሚጠሉ እናት አይደሉም እ የሚጠሉ እናት አይደሉም። እስከ ዛሬ ሳልተጠላሁ ማንም አይጠለኝም። ሸጋ እኮ ነዎት የእኔ እናት። አሁን ይሄን ማን አስቦ ማን አስቦ ያመጣል? መድኃኒት ነው አይደል ትሰጠኛለህ ብሎ የነበር ስመጣ